ቃል መሆኑን የምታውቀው ገና ከህፃንነቱ ገና ሲወለድ ጀምሮ በመታቀፊያ ሆኖ ያወራ ነበር አለ ቁርአን። እንደውም ልክ ነው። ኧረ ከቁርአን ሁሉ ብዙ ማለ ለአንተ እስላምነህ ያሉ። ለዚህ ነው አሁን ዩኒስ ዴቪድ ለማስረዳት ያክል ነው ኢብራሂም ፖለቲካ አንተ እንዳልከው ኢብራሂም ሦስት ቢባል አላለንተረድችልነገወልላነወል ወልድ አምላክ ነው ወይ ቢባል? አዎ አምላክ ነው እንላለን። መንፈስ ቅዱስ አምላክ ነው ወይ ብንባል? አዎ አምላክ ነው እንላለን። ይሄ አምላክነታቸው በየተራ ስንጠራቸው በአካል ሦስት ናቸው አይደለም። አሁን ኢብራሂም እዚህ ጋር መለኮትንም አብሮ ለመከፋፈል ነው የፈለገው እኛ ግን አካል ነው ሶስት፣ ብለን ነው ምናምን አካል ሶስት ነው በመለኮት አሁን እንቀጥል። ጊዜ ሰጥቷችሁ አለ ቢሮ አንድ አንድ ኮንክሉዥን ለስራና ከኔ ጋር ትቀጥላላችሁ። እሺ አንዴ ሚውታ አደረጉልኝ። ከይቅርታ ጋር እስካሁን አወራችሁ አይደል? በቤቴ ደግሞ ላወራ። እሺ የማይሆን ነገር ስታወራ አንሰማም ቁጭ ብለን እሱ ሌላ